የተጎሳቆሉ ቤቶች፣ ለነዋሪዎች የማይመቹ ሁኔታዎች፣ ሊወድቁ የደረሱ የተዳከሙ ቤቶች፣ በሸራ የተወጠሩ መኖሪያዎች፣ እነዚህ አዲስ አበባ ከተማን ጨምሮ የኢትዮጵያ ከተሞች መገለጫዎች ሆነው ለዓመታት ቆይተዋል። በተለይ በአዲስ አበባ የአሁን ፒያሳን በመሳሰሉ በመሐል ከተማዋ ክፍሎች የሚገኙ ቤቶች ከላይ ሲመለከቷቸው ከፍተኛ ጥግግት ያለባቸው ጉስቁልናቸውን በጉልህ የሚያሳብቁ ውስጥ ዘልቀው ገብተው ሲመለከቷቸው ደግሞ የሰው ልጅ በእንዲህ ያለ ሁኔታ እንዴትስ ሊኖር ቻለ የሚያ ብሎ ስለመሆናቸው በርካቶች ይመሰክራሉ። ከላይም ሆያ ፈስብን ነበረ። በጣም ነው የሚያፈሰው። ሽንት ቤት ሳይኖር በፖፖ ተጸዳርተው የሆነ ቦታ ይደፉታል። በዚያ ሽታ ደግሞ ሌሎች በሽተኞች ይሆናሉ። ከጄኔቫና ኒውዮርክ በመቀጠል ሦስተኛዋ የዓለማችን የዲፕሎማሲ ማዕከል የሆነችው አዲስ አበባ ለረጅም ዓመታት ይህንን መልኳንና የሕዝቡን ያልተመቸ ኑሮ ይዛ ዘልቃለች። በእርግጥ የመዲናይቱ ብቻ ሳይሆን የአብዛኛው የሀገሪቱ ከተሞች መልክም ይህ መሆኑ ብዙዎችን ያስቆጨው ሆኗል። የከተማና መሠረተ ልማት ሚኒስትሯ ጫልቱ ሳኒም በኢትዮጵያ የሚገኙ ከተሞች የእድሜያቸውን ያህል የከተሜነት ገጽታ ሳይኖራቸው መዝለቃቸውን ያነሱትም በዚህ ምክንያት ነው። ከአሁን በፊት ምናልባትም በክትመት ታሪክ በጣም ዘለ ያለ ዘመንና ታሪክ ያለን ህዝቦች ብንሆንም ግን ደግሞ በከተሜነት ወደ ኋላ የቀረንበትና ታሪኮቻችንን የማይመጥኑ እድገት ከተሞቻችን ሳያሳዩ ቆይተዋል። ታዲያ ቁጭት የወለዳቸው ፈጠራን ፍጥነትንና ጥራትን የያዙ የከተማ ልማት ስራዎች የከተሞቹን የረጅም ዘመን የጉስቁልና መልክ መግፈፍ ጀምሯል። የተሰሩ ባሉ የመልሶ ማልማት የወንዝ ዳርቻ ልማትና የኮሪደር ልማት ስራዎች እነዚያ ያረጁ መልኮች በአዲስ አበባ በአዲስ መልክ እየተተኩ ባልተመቸ ሁኔታ ውስጥ ይኖሩ የነበሩም የዘመነ የተሻለ ኑሮን መግፋት ጀምረዋል። ሁነትም ምድል ነው ሽንት ቤት የለንም። በባሊ ከመጠቀም እንደዚህ አይነት ተአምር አየሁኝ። እድሜ ማጥሪያ ነው፣ ተአምር ነው ያየሁት። እኔ ቋንቋ ያጥለኛል። ከጨለማ ወደ ብርሃን መጣን። የፒያሳ ህዝብ ከጨለማ ወደ ብርሃን መጣ። ሻወር አለው፣ የእውነት መናገር፣ ኪችን አለው። ኪችኑ ጋር መተኛት እችላለሁ። ለምን እኔ እንጃ። እኔ በምን ልግለጸው? በጣም በጣም ከልባች እናመሰግናለን። ፒያሳን እንዲሁም አሁን የምንገኝበት ካሳንችስን ጨምሮ እርጅና የተጫጫነባቸውን የተለያዩ የመዲናይቱን አካባቢዎች እንደ አዲስ የመገንባት ስራ በስፋት እየተሠራ ይገኛል። ይህ በአዲስ አበባ የተሰራው ስራ በሀገሪቱ በሚገኙ ለአመታት ጉስቁልና በተጫናቸው የተለያዩ ከተሞችም እየተስፋፋ ነው። ጠቅላይ ሚኒስትር አብይ አህመድ እንደሚሉትም በሀገሪቱ በተለይም በአዲስ አበባ የተሰሩ ስራዎች ለሌሎች የዓለም ሕዝቦች በተለይም ደግሞ ለአፍሪካውያኑ ምሳሌ መሆን የሚችሉ ናቸው። እስካሁን በሰራ ነው በጣም በጣም ደስተኞች ነን። ሕዝባችንን በጣም ደስተኛ ነው። እውነት ለመናገር በአፍሪካ በጣም የተሻለ የሚባል ለየት ያለ ስራ የነበረን ከተማ አፍርሶ ልዩ ከተማ ማድረግን ጅማሮ አሳይተንበታል። ይሄ በሁሉም ከተሞች ይጠናከራል። እዚህም የቀሩን ስራዎች ተጠናክሮ ይቀጥላሉ። ከዚህ ቀደም የኢትዮጵያ ከተሞች ወደ ጎን የሚሰፉ እንጂ ወደ ላይ ማደግ ላይ ስንፈት የሚታይባቸው ስለመሆናቸው የዘርፉ ባለሙያዎች ይናገራሉ። አሁን ላይ ከተሞች ወደ ጎን መስፋፋት ብቻ ሳይሆን ወደ ላይ ያድጉ ዘንድ ትኩረት ማድረግ ግድ ይለዋል። በተለይም በአዲስ አበባ ለነዋሪዎች ተብለው የሚገነቡ ቤቶች በፍጥነት የሚጠናቀቁ ዘመናዊ፣ አስፈላጊ መሰረተ ልማቶች የተሟላላቸው ሆነውም እየተሰሩ ነው። በአዲስ አበባ ከተማ የነዋሪውን የመኖሪያ ቤት ጥያቄ ለመመለስ የተለያዩ ስራዎች የተሠሩ ይገኛሉ። አሁን በሚገኙበት የጀርመን አደባባይ ሳይትን ጨምሮ በአየር ጤና እንዲሁም ደግሞ በግራር ሳይቶች በዘጠኝ ወር ጊዜ ውስጥ በጥራት እንዲሁም ደግሞ በፍጥነት ስራዎቻቸው የተጠናቀቁ ናቸው። ተመሳሳይ አካሄዶች በአዲስ አበባ ብሎም በተለያዩ የሀገሪቱ አካባቢዎች ይስፋፋሉ ተብሎ ይጠበቃል።